አፍሪካ አስገራሚ ውበት ያላቸው ሴቶች ያሉባት አህጉር ብትሆንም ብዙ ጊዜ ከዓለም ትኩረት ውጭ ትሆናለች። መገናኛ ብዙሃን ብዙም ባይዘግቡም ከአፍሪካ ቀንድ እስከ ደቡብ አፍሪካ ድረስ በአህጉሪቱ ላይ እጅግ ማራኪ ሴቶች አሉ። ታዲያ ሴቶቻቸው እጅግ በጣም ቆንጆ ቢሆኑም በቂ ፍቅር የሚሰጧቸው ወንዶች የሌላቸው አስር የአፍሪካ ሀገራትን እንመለከታለን። መቼስ ይህንን ስል በአእምሯችሁ መጀመሪያ ያመጣሏችሁ ሰው ኢትዮጵያ መሆን አለባት። ምክንያቱም የኢትዮጵያ ወንዶች ብዙም ተንከባካቢም ፍቅራቸውን ገላጭም አይደሉም። እስከ ፕሮግራማችን ፍጻሜ አብራችሁን በመቆየት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ተከታተሉን። አንደኛ ሶማሊያ። ሶማሊያ በዓለም ላይ ካሉ ደሀ ሀገራት አንዷ መሆኗ ሚስጥር አይደለም። ይህ ሁኔታ የሶማሊያ ሴቶች እጅግ ታታሪ እንዲሆኑ አስገድዷቸዋል። ያለ ፍላጎታቸው እንዳይጋቡ ወይም እንዳይለምኑ የግድ ስኬታማ መሆን አለባቸው። አብዛኞቹ የሶማሊያን ሴቶች የተማሩ ብልህና ስለ ዓለም ጥሩ እውቀት ያላቸው ናቸው። ሶማሊኛና አረበኛ ዋነኛ ቋንቋ ቢሆንም ብዙዎቹ እንግሊዝኛን አቀላጥፈው ይናገራሉ። ከቱሪስቶችና የውጭ ዜጎች ጋር ተግባቢም ናቸው። የሶማሊያ ሴቶች ቀጭንና የተመጣጠነ አካል አላቸው። ከአማካይ አፍሪካዊ ሴት ረዘም ያሉ ሲሆን ጠቆር ያለ ቆዳ ያላቸው ሲሆን አንዳንዶቹ ደግሞ ፈካ ያለ ቡናማ ቀለም አላቸው። ክብና ደማቅ አይኖች፣ ጠፍጣፋ ጣፍጣፋ አፍንጫዎችና ትላልቅ ከንፈሮች ያሏቸው ሲሆን ፈገግታቸውና አካሄዳቸው ማንኛውንም ወንድ ባንዴ ይማርካል። አብዛኞቹ የሶማሊያ ወንዶች በባህር ላይ ወንበዴነት የሚሰሩ ሲሆን በዚህ ምክንያት ሴቶቹን ትተዋቸው ይሄዳሉ። እነዚህ ሴቶች ልጆቻቸውን የማሳደግና በራሳቸው የመኖር ከባድ ኃላፊነት አለባቸው። አንዳንዴ ወላጆች ልጆቻቸውን ለወንበዴዎች ይሸጣሉ ወይም በጥቂት ገንዘብ ይድሯቸዋል። እድሜያቸው ከ18 ዓመት በታች የሆኑ ልጃገረዶች በግድ ይዳራሉ። በተጨማሪም የሴት ልጅ ግርዛት በስፋት ይገኛል። በዩኤንኤፍፒኤ ጥናት መሰረት ከ15 እስከ 49 እድሜ ክልል ውስጥ ያሉ ሴቶች 99.2% የሚሆኑት ግርዛት ተደርጎባቸዋል። በእነዚህ ሁሉ ችግሮች ሳቢያ የሶማሊያ ሴቶች አጋር ፍለጋ ከሀገራቸው ውጪ ማየት ጀምረዋል። በራሳቸው ወንዶች አሰቃቂ በደል ይደርስባቸዋል። እናም ሶማሊያን ለቆ መውጣት ለአብዛኞቹ ህልም ሆኗል። ጠንክሮ መስራት አይከብዳቸውም። ነገር ግን ለጥረታቸው አድናቆትና ፍቅርን ይፈልጋሉ። በዝርዝራችን የሁለተኛ ደረጃነትን የያዘችው ሀገራችን ኢትዮጵያ ስትሆን ኢትዮጵያ ልክ እንደ አብዛኞቹ ባህላዊ ማህበረሰቦች ኢትዮጵያውያን ሴቶች ዋጋ የሚጨምረው እንደ እናትና ሚስትነት ባለው ሚና ላይ ነው። ከ85% በላይ የሚሆኑ ኢትዮጵያውያን ሴቶች በገጠር አካባቢ የሚኖሩ ሲሆን መተዳደሪያቸውም ግብርና ነው። እነዚህ ሴቶች ጠንካራ ስብዕና ያላቸውና ግባቸውን ለማሳካት በጽናት ይታወቃሉ። ከዚህ ውጪ አስደናቂ የአካል ውበትም አላቸው። ኢትዮጵያ በአፍሪካ ውስጥ እጅግ ውብ ሴት ያላት ሀገር እንደሆነች ትታወቃለች። እዚህ ያሉ ሴቶች እጅግ በጣም ቆንጆ፣ ማራኪና ግርማ ሞገስ ያላቸው ናቸው። ኢትዮጵያውያን ሴቶችን ውበት አይተው የማያውቁ ሰዎች መጀመሪያ ላይ ባልተለመዱ ገጽታዎቻቸው ሊገረሙ ይችላሉ። ቸኮሌታማ የቆዳ ቀለም ያላቸው ኢትዮጵያውያን ለስላሳና የተመጣጠነ የሰውነት ቅርጽ አላቸው። ዳንስና ሙዚቃን አብዝተው ሲወዱ በቀላሉ ከላቲን ሴቶች ጋር ብዙዎች አመሳስሏቸዋል። አጋሮቻቸውን መንከባከብ ይወዳሉ። ወንዶቻቸውን ጣፋጭ ምግብ መመገባቸውን ሁልጊዜ የዘወትር ተግባራቸው ነው። ኢትዮጵያውያን ሴቶች በጣም አዛኝና ሩሩህ ናቸው። የትዳር አጋራቸው ተወዳጅ ዋጋ ያለው ሆኖ እንዲሰማው ለማድረግ የሚቻላቸውን ሁሉ ያደርጋሉ። ከትግልም ከመከራም አይሸሹም። በእርግጥም ወንዶቻቸው ስኬታማ እንዲሆኑ ይፈልጋሉ እና እጅግ በጣም ደጋፊ አጋር ናቸው። ሆኖም ግን በኢትዮጵያ ውስጥ ያሉ ሴቶች እነዚህን ስሜቶች የሚመስሉ ወንዶች ማግኘት ፈጽሞ የማይቻል ነው። በሀገሪቱ ውስጥ ብዙ ጊዜ በጾታ ላይ የተመሰረተ ጥቃት አለ፣ እናም ሴቶች እንደ ወንዶች ተመሳሳይ እድሎች የሏቸውም። በሀገራቸው ባሉ ወንዶች በደል ይደርስባቸዋል፣ እናም አፍቃሪ ተፈጥሯቸው ብዙ ጊዜ እንደ ቀላል ይወሰዳል። ቤተሰብ ተኮር መሆናቸው ኢትዮጵያውያን ሴቶች ልጆቻቸው የተረጋጋና ደህንነቱ የተጠበቀ የወደፊት ህይወት እንዲኖራቸው ይፈልጋሉ። ይህ ደግሞ በኢትዮጵያ ውስጥ የሚሆን አይመስላቸውም። ስለዚህ ከችግር ከጥቃት የጸዳ ህይወት ሊሰጧቸው የሚችሉ ወንዶችን ይፈልጋሉ። ሶስተኛ ናይጄሪያ። ናይጄሪያ በአፍሪካ ከፍተኛ የህዝብ ብዛት ያላት ሀገር ነች። እንዲሁም በአህጉሪቱ በህዝብ ቁጥር እጅግ በጣም ከፍተኛ ያላት ነች። እዚህ ያሉ ሴቶች በአፍሪካ ውስጥ ካሉ በጣም ቆንጆዎቹ አንዱ ናቸው፣ እናም የፋሽን ስሜታቸው ለወንዶች ይበልጥ ማራኪ እንዲሆኑ አድርጓቸዋል። ናይጄሪያውያን ሴቶች ተግባቢ በመሆናቸው ይታወቃሉ። እንግዶችን በፈገግታ ይቀበላሉ። ብልህነታቸው አስደሳች ውይይቶችን እንዲያደርጉ ያስችላቸዋል። አስቸጋሪ ሁኔታዎችን በመቋቋም ረገድ በጣም ታጋሾች ናቸው። እናም በህይወት ውስጥ ያልተጠበቁ ለውጦች ቢኖሩም እንኳን አገሮቻቸውን በመደገፍ ረገድ በጣም ጥሩ ናቸው። በተባበሩት መንግስታት የአደንዛዥ እፅና ወንጀል ጽህፈት ቤት በወጣ ዘገባ መሰረት ናይጄሪያ በወሲብ ቱሪዝም ረገድ ግንባር ቀደም ነች። ብዙ ታዳጊዎችም በዚህ ኢንዱስትሪ ውስጥ ይበዘበዛሉ። ከሰዎች ዝውውር ሰለባዎች መካከል 62% የሚሆኑት ወደ ዝሙት አዳሪነት ወይም ወሲባዊ ባርነት ይገደዳሉ። እነዚህ ምክንያቶች ናይጄሪያን ሴቶች የተሻለ ደህንነቱ የተጠበቀ ህይወት እንዲፈልጉ ያደርጋቸዋል። እዚህ ያሉ ሴቶች ጠንካራ የቤተሰብ እሴቶች እና ታማኝነት አላቸው። ዘላቂ ግንኙነቶችን ለመገንባት ራሳቸውን ይሰጣሉ። ናይጄሪያን ሴቶች የባህላዊ እሴቶችንና ሴቶችን ለሚፈልጉ ሰዎች ፍጹም ምርጫ ናቸው። ወንዶቻቸው እንዲያድጉ ለመርዳት በጣም ደስተኞች ሲሆኑ፣ ራሳቸውን ደግሞ ቤተሰብ ለመንከባከብ ይሰጣሉ። አራተኛ ግብፅ ግብፅ በዓለም ላይ ካሉ በጣም ታዋቂ የቱሪስት መዳረሻዎች አንዷ በመሆኗ ስለ ግብፃውያን ሴቶች ማራኪነት ብዙ ተወርቷል። ምክንያቱም በሀገሪቱ ውስጥ ያሉ ሴቶች በዓለም ዙሪያ ካሉ ቆንጆ ሴቶች መካከል ናቸው። ግብፅ ወግ አጥባቂ እስላማዊ ሀገር ብትሆንም እዚህ ያሉ ሴቶች ዘመናዊና ገለልተኛ ናቸው። በቀላሉ አስደናቂ ናቸው፣ እናም እንከን የለሽ የቆዳ ቀለም አላቸው። ሁሉም ግብፃዊያን ሴቶች ማለት ይቻላል ፈካ ያለ የቆዳ ቀለም አላቸው፣ ወይራማ ወይም ቀላል ቡናማ ቀለም አላቸው። በሚያሰክር ሁኔታ በሚያስደንቁ አይኖቻቸው ይመለከታሉ እና ብዙ ጊዜም ኩል በመጠቀም ይበልጥ ማራኪ ያደርጓቸዋል። እንዲሁም ቀጭን የሚያማምሩ አካላት ከረጃጅም ቀጥ ያለ ጥቁር ፀጉር ጋር አላቸው። ባህሪያቸው የመካከለኛው ምስራቅና የሜዲትራንያን ባህር ፍጹም ቅልቅል ነው። የግብፃውያንን ሴቶች ውበት ለሚያደንቁ ሁሉ ማራኪ ናቸው። ሆኖም ግን ባህላቸውና ወጋቸው ከቅርብ ቤተሰቦቻቸው ውጪ ከወንዶች ጋር እንዳይገናኙ ይገድባቸዋል። በህዝብ ፊት ሲወጡ አብዛኛውን ቆዳቸውን የሚሸፍኑትን ልብስ የሚለብሱትም ለዚሁ ነው። አንዳንድ ሴቶች በጣም ወግ አጥባቂ ሊሆኑ ይችላሉ። ይህ ማለት ግን ከግብፅ ወደ ተሻለ ህይወት ሊወስዳቸው ከሚችሉ ወንዶች ጋር የመገናኘት ህልም የላቸውም ማለት አይደለም። ከግብፅ ውጪ ወንዶችን የሚፈልጉበት አንዱ ምክንያት ከወንዶች የበላይነት ካለው ማህበረሰብ ለማምለጥ ነው። ሴቶች ብዙውን ጊዜ ውሳኔ በሚሰጡበት ጊዜ ወደ ኋላ እንዲሉ ይገደዳሉ እናም በማህበረሰብ ውስጥም አድናቆት የላቸውም። በሀገሪቱ ውስጥ የወሲብ ቱሪዝም አለ። ምንም እንኳን ዝሙት አዳሪነት ህገወጥ ቢሆንም፣ በካይሮ ብቻ በጾታዊ ብዝበዛ የተጎዱ ህጻናት ቁጥር አስደንጋጭ ነው። ሴቶች ራሳቸውን እንደ ወሲብ ሰራተኛ ከመሸጥ ለመጠበቅ ይፈልጋሉ እናም ብዙዎቹ ግብፅ ለእነርሱ ወይም ለቤተሰቦቻቸው ደህንነቷ የተጠበቀ አይደለችም ብሎ አያስቡም። ግብጻውያን ሴቶች በጣም የተማሩ ብልህ፣ ጠንካራና አስተማማኝ በመሆናቸው ይታወቃሉ። ጥሩ አጋሮችና ልዩ እናቶችም ሊሆኑ ይችላሉ። የባሎቻቸውን ደስታ ቅድሚያ ይሰጣሉ እናም ፍቅርንና ሞቅ ያለ እንክብካቤን ለመስጠት አያፍሩም። በተመሳሳይ ጊዜም ለራሳቸው በሕይወት ውስጥ ግባቸውን ለማሳካትም በጣም ይጓጓሉ። አስደሳች ስብዕና ያላቸው ሲሆን ስለ ማንኛውም ርዕስ ማለት ይቻላል መነጋገር ይችላሉ። ሆኖም ግን አንዳንድ ግብጻውያን ሴቶች ባለቤት ሊሆኑ ወይም ቀናተኛ ሊሆኑ ይችላሉ። አምስተኛ ሞሮኮ። ሞሮኮ በረጅም የቆየ የባህል ቅርስና በአስደናቂ የመሬት አቀማመጦቿ ብቻ ሳይሆን በሚያስደንቅ ሁኔታ በራስ መተማመን ባላቸውና በሚያማምሩ ሴቶቿም ቱሪስቶቿን ትስባለች። እዚህ ያሉ ሴቶች የተለያዩ የበርበርና አረበኛ፣ ፈረንሳይኛ ቅርጽ የሚያንጸባርቅ የተወሰነ የሜዲትራን ውበት አላቸው። የሞሮኮ ቆንጆ ሴቶች ወይራ ወይም ቀላል ቡናማ የቆዳ ቀለም አላቸው። የአልመንድ ቅርጽ አይን ያላቸው ሲሆን ትላልቅ ከንፈር ባለቤትም ናቸው። አይኖቻቸውን በእነርሱ ላይ ያኖርባችሁ እንደሆነ ልባችሁ ይቀልጣል። የሞሮኮ ሴቶች ሌላው አስደናቂ ጥበባዊ ገጽታ አላቸው። ፊታቸውን በመነቀስ እጆቻቸውንና እግሮቻቸውን ሂና በመቀባት እናም መልካቸውን ሳፍሮን በተዘጋጁ መዋቢያዎች ያሳምራሉ። ልብሶቻቸውን ሻርባቸውንና የራስ መሸፈኛቸውን በአረቦች ሞሪሽ ቅጦች ውስብስብ በሆነ መንገድ በመጥለፍ ይታወቃሉ። ብዙዎቹ ሞሮኮያን ሴቶች የራሳቸውን ልብስ ለመንደፍና ለመስራት የሚያስችል ችሎታ አላቸው። ጠንካራ የሞራል ሴቶችም አሏቸው፣ እናም ወንዶቻቸውን በፍጹም አያታልሉም። የሞሮኮ ሴቶች የራሳቸውን ፍላጎት፣ ጥቅም መስዋዕት እንደሚያደርጉ ይታወቃል። ከአውሮፓ ጋር ቅርበት ስላላቸው የውጭ ዜጎችን ከማግባትም አይቃወሙም እና ወደ ሌላ ሀገር መሄድንም ሀሳብ አይጠሉም። በ2019 ወደ 6ሺህ የሚጠጉ አዲስ ያገቡ ሞሮኮያን ሴቶች ከውጭ አገር ዜጎች ጋር ተጋብተዋል። ሞሮኮያን ሴቶች የቋንቋ ችግር የለባቸውም። ምክንያቱም በአብዛኛው እንግሊዝኛ፣ ፈረንሳይኛ እና ስፓኒሽን አቀላጥፎ ይናገራሉ። አስደናቂ ሞሮኮያን ሴቶች በሀገራቸው ውስጥ ባለው ከፍተኛ የጥቃት መጠን የተነሳ ከሀገራቸው መውጣት ይፈልጋሉ። በ2009 ከ10 ሴቶች መካከል ስምንቱ የቤት ውስጥ ጥቃት ሰለባ እንደሆኑ ሪፖርት አድርገዋል። በሞሮኮ የሚያጋጥሟቸውን አደጋዎችም ለማምለጥ የማይጎዷቸውን የተሻሉ ወንዶችን ለማግኘት ይፈልጋሉ። በሀገሪቱ ውስጥ በርካታ የደህንነት ችግሮችም አሉ። ስድስተኛ ዩጋንዳ ዩጋንዳ በአፍሪካ ውስጥ ትልቁን የሴት ህዝብ ብዛት በመያዝ ትታወቃለች። በሀገሪቱ ውስጥ ለባህላዊ ብዝሃነትና ብልጽግና አስተዋጽኦ ከሚያደርጉ ከአርባ በላይ ሀገር ውስጥ ብሔር ብሔረሰቦች እና ሃምሳ ስድስት ጎሳዎች አሏት። ይህ ብዝሃነት ማለት ለሁሉም ሰው የሚሆን ማራኪ ሴቶች አሉ ማለት ነው። ከተለያዩ አፍሪካዊ ባህሪያቸው በተጨማሪ በኡጋንዳ ያሉ ሴቶች ታጋሽና ጠንካራ ናቸው። ታታሪና ብልህም እንዲሁ እነዚህም የሚኮሩባቸው ባህሪያቸው ነው። በጣም እንግዳ ተቀባይና ለጎብኚዎች እንኳን ደህና መጣችሁ የሚሉ ሲሆን፣ እንግዶች ቤታቸው ያሉ እንዲሆኑ እንዲሰማቸው ያደርጋሉ። የዩጋንዳ ሴቶች ከሚወዷቸው ሰው ጋር ያላቸውን ግንኙነት ከፍ አድርገው የሚመለከቱ ሲሆን፣ ቤተሰባቸውን በማሳደግ ረገድ እጅግ በጣም ጥሩ ናቸው። አስቸጋሪ የድህነት ደረጃ ቢገጥማቸውም እዚህ ያሉ ሴቶች ደስታንና አዎንታዊነትን ያንጸባርቃሉ። ድህነት ማለት የወሲብ ቱሪዝም በሀገሪቱ ውስጥ የተለመደ መሆኑን ያመለክታል። ወጣት ቆንጆ የዩጋንዳ ሴቶች ከእድሜ የገፉ ነጭ ወንዶች ጋር ታዋቂ በሆኑ መጠጥ ቤቶችና ከተሞች ውስጥ አብረው ሲሄዱ ማየት የተለመደ እይታ ነው። ሴቶች በሀገሪቱ ውስጥ ምንም አይነት ሌላ ዕድል ስለሌለ በትንሽ ገንዘብ ራሳቸውን እንዲሸጡ ይገደዳሉ። ለዚህም ነው ዋጋ ሊሰጧቸው እና ሊያፈቅሯቸው የሚችል የውጭ ሀገር ወንድ ለማግኘት እድል ሲያገኙ የሚዘሉት። ለራሳቸውና ለቤተሰቦቻቸው የተሻለ ህይወት ይፈልጋሉ። በተመሳሳይ ጊዜም በጣም ታማኝ ናቸው። እናም ለወንዶቻቸው ከሚጠበቀው በላይ ራሳቸውን አሳልፎ ይሰጣሉ። ሰባተኛ ሩዋንዳ ሩዋንዳ ለቱሪስቶች በጣም ጥሩ ቦታ ነች፣ በተመጣጣኝ የጉዞ ልምዷ ብቻ ሳይሆን ከቆንጆ የሩዋንዳ ሴቶች ጋር ለመገናኘት እድል ስለምትሰጥ። እነዚህ ቆንጆ ሴቶች በሀገሪቱ ውስጥ በሁሉም ቦታ ሊገኙ ይችላሉ፣ በጩኸት ከቀለጡት ከተሞች እስከ ሰላማዊ የገዳ መንደሮች ድረስ። ሩዋንዳ ታማኝ ጋር ለማግኘትም ጥሩ ቦታ ነች። እዚህ ያሉ ሴቶች ለቤተሰቦቻቸውም ሆነ ለማህበረሰቦቻቸው ባላቸው የማያወላውል ቁርጠኝነት ይታወቃሉ። ብዙዎቹም የቤተሰቦቻቸውን ድህነት ለመደገፍ እንደ ግብርና፣ አነስተኛ ንግድ ባለቤትነት፣ ሌሎች የተለያዩ ስራዎችን አይነት ባለቤት እንቅስቃሴዎች ይሳተፋሉ። ከሩዋንዳውያን ሴቶች ጋር መግባባት ለውጭ ዜጎች በጣም ቀላል ነው፣ ምክንያቱም እንግሊዘኛ በሀገሪቱ ውስጥ ይፋዊ ቋንቋ ነው። ሁሉም ሰው ማለት ይቻላል እንግሊዝኛን አቀላጥፎ ይናገራሉ። እዚህ ያሉ ሴቶች ለውጭ ዜጎች ተግባቢ ናቸው። ሆኖም ግን የሩዋንዳ ሴቶች ወንዶቻቸው ሐቀኛና ግልጽ እንዲሆኑ ይጠብቃሉ። ይህ ባህላቸውም ትልቅ አካል ሲሆን፣ ሴቶች የሚያገኙት ሰው ጊዜያቸውን እንደማያባክን ማወቅ ይፈልጋሉ። ግንኙነቶችም በዝግታ እንዲሄዱ ያደርጋሉ። ምክንያቱም የሩዋንዳ ሴቶች ለአዲስ ወንድ ትንሽ ወግ አጥባቂ ናቸው። ወንዶች ሁሉንም ነገር እንዲከፍሉ ይጠበቃል መጀመሪያ ላይ። ግንኙነቱ ግን እየጠነከረ ሲሄድ ሴቶችም ፋይናንሱን ይጋሯቸዋል፣ እነሱም መክፈል ይጀምራሉ። ስምንተኛ ኬንያ ኬንያ ጀብዱ ለሚፈልጉ ወንዶች እንዲሁም ከቆንጆ ሴቶች ጋር ትርጉም ያለው ግንኙነትን ለመፍጠር ተስማሚ መዳረሻ ነች። ከዚህም በላይ የኬንያ ሴቶች የተማሩ ናቸው፣ እናም አስደሳችና ትርጉም ባለው ውይይቶች ውስጥ መሳተፍ ይችላሉ። እንደ ሁሉም አፍሪካውያን ሴቶች ሁሉ ባህላቸውንና ታሪካቸውን በጣም ይወዳሉ፣ ይኮሩበታል፣ ሃይማኖታዊ እንቅስቃሴዎችንም ያከብራሉ። ትምህርትን ለግል እድገትና ኢምፓወርመንት ይጠቀሙበታል። የቤተሰብ ትስስርን መፍጠር ከፍ አድርገው ይይዛሉ፣ እናም ይህንን ሀሳባቸውን የሚደግፍ የሚያደንቅ ወንድን ይወዳሉ። እነዚህ ሴቶች የሚያጋጥሟቸው ትልቁ ፈተና የወሲብ ቱሪዝም ነው። በኬንያ ውስጥ ሴተኛ አዳሪነት በናይሮቢ ሕገ ወጥ ሆኖ ከቀጠለበት በስተቀር በአብዛኛው ከተሞቿ ህጋዊ ነው። ድህነትና የዕድል እጥረት የኬንያ ሴቶችን ወደ ወሲብ ንግድ እንዲገቡ አስገድዷቸዋል። በኬንያ ያሉ ሴቶች ወደ ግንኙነት ከመግባት ሲጠነቀቁ ይስተዋላል። በገንዘብ የተረጋጋ ወንድን ይፈልጋሉ፣ እናም በኬንያ ውስጥ እንዲህ አይነቱ ወንድ ማግኘት እጅግ በጣም ከባድ ነው። ስለዚህ በሀገሪቱ ውስጥ ያሉ ወጣት ሴቶች ብዙውን ጊዜ ደስተኞች ሆነው እንዲቀጥሉ ሊያደርጉ የሚችሉትን ሹገር ዳዲዎችን ይመርጣሉ። ሆኖም ግን ያለ ቅድመ ሁኔታ ሊወዷቸው ሊቀርቧቸውና ቤተሰቦቻቸውም ቋሚ አካል ሊያደርጓቸው የሚችሉ ወንዶችን ይመርጣሉ። ዘጠነኛ ታንዛኒያ። በታንዛኒያ ያሉ ሴቶች ሙሉ አቅማቸውን ለመገንዘብ ብዙም እድል የላቸውም። እንደ አውሮፓያኖቹ አቆጣጠር በ2021 በሀገሪቱ ውስጥ ከፓርላማ መቀመጫዎች ውስጥ 37 ፐርሰንት የሚሆኑ ብቻ በሴቶች የተያዙ ነበሩ። በዚህ ምክንያት የሴቶች እኩልነት ውክልናን በተመለከተ ብዙ ችግሮች አሉ። ለዚህም ነው ወደ ውጭ አገር ለመኖር የሚፈልጉት። ለቤተሰቦቻቸው ሲሉ የሙያ ትምህርትና እድሎችን ለመተው ፈቃደኞችም ናቸው። በታንዛኒያ ከሚገኙ አርሶ አደሮች መካከል 65 ፐርሰንት የሚሆኑት ሴቶች ናቸው። ይህም ለቤተሰቦቻቸው ለማቅረብ ያላቸውን ቁርጠኝነት ያንጸባርቃል። በግብርና ስራ የማይሰማሩ ሴቶች መካከል ብዙዎቹ ቤተሰቦቻቸውን ለመደገፍ አነስተኛ ንግዶችን ይጀምራሉ። ከእነዚህ ሴቶች መካከልም 42 ፐርሰንት የሚሆኑት ሰዎችን በመቅጠር ሌሎችን ቤተሰቦችን የሚደግፉ የሀገር ውስጥ ስራ ፈጣሪዎች ናቸው። በጾታ ላይ የተመሰረተ ጥቃትም በሀገሪቱ ውስጥ የተለመደ ነው። ከ15 እስከ 49 ዓመት ባለው እድሜ ክልል ውስጥም በዚህ የሚገኙ ሴቶች 44 ፐርሰንት የሚሆኑት በባልደረቦቻቸውና በአቅራቢያቸው ባሉ ወንዶች ትንኮሳ እንደሚደርስባቸው ሪፖርት አድርገዋል። መንግስትና ወንዶች በታንዛኒያ ውስጥ ስለ እነርሱ በእርግጥ ስለማይጨነቁ ትምህርታቸውን ከችግራቸው መውጫ መንገድ አድርገውታል። አንደኛ ደቡብ አፍሪካ። ደቡብ አፍሪካ የባህል ብዝሃነትን እና ተራማጅነት አስተሳሰብን ለሚያከብሩ ወንዶች ተስማሚ ነች። መልቲ ካልቸራሊዝም ከዘመናዊነት ጋር ፍጹም ሚዛን የሚያገኝባት። በ2022 ጥናት መሰረት ከ70% በላይ የሚሆኑት ደቡብ አፍሪካውያን ዓለም አቀፍ ጋብቻዎች መጋባትና መቻቻልን እንደሚያበረታቱ ያምናሉ። የደቡብ አፍሪካ ሴቶችም እነዚህን እምነቶች ያካተቱ ሲሆን ከውጭ ሀገር ወንዶች ጋር ለመኖር ይፈልጋሉ። አገሪቱ ለፍቅር ግንኙነት ከምርጥ የአፍሪካ ሀገሮች አንዷ ተደርጋ ትቆጠራለች። እዚህ ያሉ ሴቶች ብዙ አድናቆት የሚገባቸው ባህሪያት አሏቸው። ከነዚህም አንዱ ቤተሰቦቻቸውን ለመደገፍና የገንዘብ ኃላፊነቶችን ለመወጣት ያላቸው የማያወላውር ቁርጠኝነት ነው። የቤት እመቤትነትን ሚና በመወጣት ደስተኞችና ራሳቸውን የሚሞሉ ቢሆኑም የደቡብ አፍሪካ ሴቶች ብዙውን ጊዜ ዩኒቨርሲቲዎች ከፍተኛ ትምህርት ይከታተላሉ። ይህ ደግሞ የቤታቸውን ኃላፊነት እንዲሁም የሙያቸውን በአግባቡ እንዲመሩ ያደርጋቸዋል። በአፍሪካ ማህበረሰቦች ውስጥም ያደጉ ሴቶችን ሁሉን አቀፍ ሃይማኖት ትምህርትን ያገኛሉ። ይህም በግንኙነታቸው ውስጥ ንቁ እንዲሆኑ ያደርጋቸዋል። የደቡብ አፍሪካ ሴቶች ማራኪ መሆናቸውን ቢያውቁም እንኳን ምስጋና ለመቀበል ይቸግራቸዋል። በጣም ልከኞች እንዲሆኑ ተደርገው ያደጉ ናቸው እና ውበታቸውን አንድ ሰው ሲያወድስላቸው ያፍራሉ ወይም ይሸማቀቃሉ። መልካቸውና ማራኪ ስብዕናቸው ቢኖርም የደቡብ አፍሪካ ሴቶች ከግጭት አይሸሹም። በእርግጥም የትዳር አጋራቸው ከተሳደበ ትንንሽ እህቶቻቸውን ወይም እናቶቻቸውን ለመከላከልም ሆነ አጋሮቻቸውን ለመከላከል ዝግጁ ናቸው። ውድ የሐበንአብ ክሮኒክልስ ተመልካቾቻችን ከነዚህ እጅግ በጣም ቆንጆ ሴቶች በቂ ፍቅር የማይሰጧቸው ወንዶች የሌሏቸው አስር የአፍሪካ ሀገራት የትኞቹ መረጣችሁ? እናንተ እድል ቢኖራችሁና እነሱን ለማስደሰት የትዳር አጋሮች መሆን ብትችሉ የትኞቹን ትመርጣላችሁ? በዝርዝሩ ሀገራችን ኢትዮጵያ ብትኖርም ከእሷ ውጭ ያሉትን ዘጠኝ ሀገራት ምረጡ ብትባሉ እድል ቢሰጣችሁ የትኞቹን ትመርጣላችሁ? አላችሁ የትኞቹን ሴቶች እወደዳችኋቸው? አስተያየታችሁን በኮመንት ሴክሽን ላይ ያኖሩልን። ቪዲዮውን ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዱ ያጋሩልን። ቻናሉንም ሰብስክራይብ በማድረግ ሌላ ጊዜ የምንለቀው ቪዲዮ ቶሎ ቶሎ እንዲደርሶ የደወል ምልክቷን እንዲጫኑ በትህትና እንጠይቃለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ቆዩልን።